ጤና ይስጥልኝ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰአቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ፣ አብራችሁን ቆዩ። በክልሉ ያለውን ሰላም ለማጽናት ከመንግስትና ጸጥታ መዋቅሩ ጋር የሚያደርጉትን ትብብር አጠናክረው እንደሚቀጥሉ በደቡብ ወሎ ዞን የአልቡኮ ወረዳ ነዋሪዎች ተናገሩ። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በወቅታዊ የልማትና የሰላም ጉዳይ ላይ ከወረዳ ነዋሪዎች ጋር ውይይት ተካሂዷል። ተጨማሪውን አብረን እንከታተል። የጥፋት እጆችና መዘዞቹ በሚል መሪ መልእክት በደቡብ ወሎ ዞን አልቡኮ ወረዳ ከተለያዩ ቀበሌዎች ከተውጣጡ የህብረተሰብ ክፍሎች ጋር የውይይት መድረክ ተካሂዷል። በውይይቱ ላይ የተገኙት የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ ርዚቅ ሳ በክልላችን የተለያዩ አካባቢዎች በባለፉት ዓመታት የተፈጠረውን የጸጥታ ችግር ለመቀልበስ በተደረገው ጥረት አበረታች ውጤት ማምጣት መቻሉን ገልጸው ለዚህም ከጸጥታ ኃይሉ ባሻገር የማህበረሰቡ ሚና ከፍተኛ እንደነበር አመላክተዋል። የደቡብ ወሎ ህዝብ የሰላምን ዋጋ አውቆ ጸጥታውን ለመጠበቅ ያደረገው ጥረት ውጤት ማምጣቱንም ገልጸዋል። የደቡብ ወሎ ህዝብ በአጠቃላይ ይህን ሁኔታ ባለመደገፍና በመቃወም እምቢ ያለውን ደግሞ በመቅጣት ሰላሙን ማጽናት የሚችል ዞን ነው። በራሱ ጊዜ በህዝቦቹና በአካባቢው ባለው አመራር ጋር አካባቢው ባለው የጸጥታ ኃይል ጋር በትብብር ራሱን ችሎ የሚቆም አካባቢ ነው ተብሎ በክልል ደረጃ እውቅና የተሰጠው ዞን ነው። ይሄ ዞን በክልሉ እየተካሄደ ያለው ጦርነት የአማራን ህዝብ ወደኋላ የሚመልስ በመሆኑ ጸረ ሰላም ኃይሎችን በመታገል ማህበረሰቡ የጀመረውን ሰላሙን የማጽናት ሂደት አጠናክሮ እንዲቀጥል የጠየቁት አቶ ርዚቅ የሰላምን አማራጭ ባልተቀበሉ ኃይሎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። በጣም የሚመከረው በሰላማዊ መንገድ በቅርብ የሚታወቁ ኃይሎች ካሉ እንዲገቡ ማድረግ ተመክሮ ደግሞ አልሰማ የሚል ካለ ደግሞ ተመጣጣኝ የሆነ እርምጃ መውሰድ የሚወጣ ማለት በዚህ መሰረት ይሄ እየተደረገ እንደሆነ ለማሳሰብ ነው። የአልብኮ ወረዳ ዋና አስተዳዳሪ አብደላ ሰይድ በወረዳው ከልማት ስራዎች ባሻገር ሰላምን ለማስፈን በተከናወነው ተግባር ውጤት ማምጣት መቻሉን አንስተዋል። የጸጥታ መዋቅራችን እንዲሁም መላ ህዝባችን በመቀናጀት የጥላትን ተደጋጋሚ ከሰላሳ ሁለት ጊዜ በላይ የነበረውን ትንኮሳ በውጤታማነት በመቀልበስ አመርቂ ስራዎችን ሲሰራ ቆይቷል። በዚህም የጸጥታ የጸጥታ ኃይላችንን በማሰልጠና ለማደራጀት ህዝባችንን የማንቃትና አጋዥ በማድረግ ሌሎች ስራዎችን በማጠናከር አብዛኛው ማህበረሰባችንና ቀብሎቻችንን በሰላምና በልማት ስራዎች ላይ እንዲቀጥል አስችሏል። መንግስት ለታጠቁ ኃይሎች ያቀረበውን የሰላም ጥሪ የተቀበሉ ኃይሎች መኖራቸውን የጠቀሱት አቶ አብደላ ሌሎች በጫካ የሚገኙ ቡድኖችም ይህን መንገድ እንዲመርጡ አሳስበዋል። ውስጣዊ አንድነታችንን ማጠናከር እስካሁን በመንግስት በኩል በየደረጃው የሚደረጉ የሰላም የድርድር ጥሪዎች ውጤት እንዲያመጡ የሃይማኖት አባቶች የአገር ሽማግሌዎች፣ እንዲሁም መላ ህዝባችን የተለመደውን ጥረቶች በመደገፍ አጠናክሮ ማስቀጠል ይጠበቃል። እንዲ ወረዳችን በተደረገው ጥረትም የተወሰኑ የሰላም አማራጭን ተቀብለው ከመንግስትና ከህዝብ ጋር የሚሰሩ ወገኖች ተቀላቅለዋል። ሌሎችን ከዚህ ተምረው ትክክለኛውና አዋጭ መንገድ ይሄ በመሆኑ የሰላም አማራጩን እንዲከተሉ በድጋሜ የውይይቱ ተሳታፊ የወረዳው ነዋሪዎችም የጽጥታ ኃይሉን እያገዙ መሆናቸውን ገልጸው ሰላም የሁሉንም ጥረት የሚጠይቅ መሆኑን ተናግረዋል። ለሚኖሾቻችን የሚያስፈልገውን ነገር ማቴሪያል በሚገባ እጃችንን በመዘርጋት ሰላም የሚያስከብሉን አካሎች ችግር እንዳይደርስባቸው እየተባበር ነው ያለነው። ሀገራችን ሰላም ሆና ሁሉም መሰረተ ልማት ወዲ ከስብ ዙሮ ወዲ ማምረቱ ወዲ ማረሱ ወዲ እርባታው እንዲሄድ እንመኛለን። በየአካባቢው ባለበት ሁኔታ በሰፈርም ሆነ በየኬላው ላይ ህብረተሰቡ ተደራጅቶ ያው ጥበቃ ያካሄድ ያለ ሰላሙ ስናመጣ ሰላማችንን ባንድዳችን ከያዝን ልማታችን ባንድ በኩል የምን የምንይዘበት አግባብ ስላለ ይሄንን ከአንድ እንደኛም እንደ መንግስት ሰራተኛ እንዲሁም እንደ ወረዳው ህብረተሰብ ነዋሪ አገልጋይም እኛ ይህንን ስራ በመስራት ልማቱንም ስራውንም ወደፊት አስቀጥለው የምንበድበት አግባብ ይፈጠራል የሚል ሀሳብ ነው ያለኝ። የአሁኑ ትውልድ በልማትና ሰላሙን በማስጠበቅ ረገድ አርበኛ ሊሆን እንደሚገባ የደቡብ ወሎ ጥንታዊ ጀግኖች አርበኞች ማህበር አባላት አሳሰቡም። ከአርበኞች ማህበር አባላቱ ጋር ባልደረባችን ፊኒክስ አህዮልም ቆይታ አድርጋለች። አብረን እንከታተል። አርበኝነት ስንል ብዙ ትርጉም አለው። ጦር ሜዳ ሄዶ መዋጋት አለ፣ እንደገና ደግሞ በልማቱ መሰለፍ አለ። ማንኛውም ኢትዮጵያዊ በተሰማረበት ቦታ ሁሉ ዶክተርም ይሁን ምንም ይሁን ማንኛውም መምህርም ይሁን በተሰማራበት ማንኛውም ስራ ፊልድ ሁሉ አርበኛ ሊባል ይችላል። አርበኝነት ማለት ራሱን ለሀገር፣ ራሱን ለነጻነት፣ ራሱን ለሕዝብ ሲል በራሱ መሳሪያ በራሱ ስንቅ ምንም ሳይቀብለልስኝ ለነጻነት ሲል እራሱን የሰዋ አጥንቱን የከሰከሰ ደሙን ያፈሰሰ ሰራዊት ማለት ነው። አርበኛ ማለት ለሚያለው ጫካ ለሚያለው ሲነጋገር ያድራል ያዝራል ጋር እንደ ድሮ ጋሻ ጦር ይዞ መዝመት የለም በአሁኑ ጊዜ ቴክኖሎጂ ነው። የአሁኑን ቴክኖሎጂ እየተማረ በተሰማራበት ስራ ሁሉ በተለያዩ የመንግስት መስሪያ ቤቶች በሚሰራው ስራ ሁሉ ለሀገሩ ፍቅር አንድነትን ተምሮ ሀገሩን መጠበቅና አርበኛ መሆን አለበት ነው ምለው። በህዝባችን እና በወጣቱ ትውልድ የተሰራው ደባ፣ ይሄ መከፋፈል የሚባለው ነገር እሱ መወገድ አለበት እና መንግስትም ወጣቱን ለሚፈልገው መንገድ ለሚፈልገው ጥሪ እንዲቀርበት ለማድረግ ይህን የተሰራብነን ደባ ማስወገድና አንድ ሀገር፣ አንድ ህዝብ፣ አንድ ህግ ወደሚል ወጣቱ እንዲመጣ ማድረግ ያስፈልጋል። ይሄ ድል የተገኘው አንድ ስለሆነ ነው። የኢትዮጵያ ህዝብ አንድ ነው። አንድ ሀሳብ ነው ያለው አንድ ዓላማ ነው አንድ ሀገር ነው ያለው አንድ ሰንደቅ ዓላማ ነው ህዝባችን አሁኑ፣ ያለው ወጣትም በፍቅር በአንድነት ሆኖ ሀገሩን እንዲጠብቅ ትምህርትም ያስፈልገዋል የሚል አመለካከት አለ። ጥንት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ይችን ሀገር ያቆዩን ህብረት፣ አንድነት በመኖሩና በመፈቃቀራቸው ነው። የአባቶቻቸው የአያቶቻቸው ወኔ ስላለ ፍቅር ስላለ የዘር የዘርና የጎሳ ልዩነት ሳይኖር ይችን ሀገር አስረክበውን ሄደዋል እና ስለዚህ አሁኑም ወጣት ምንድን ነው የቅድሚያቶቹን ከአድዋ ከማይጨው በመማር ይችን አገር ተፈቃቅሮ አገሩን እንዲጠብቅ መጀመሪያ የአገር ፍቅር መኖር አለበት። የአርበኞችን ቀን ስንዘክር ኢትዮጵያውያን በአንድነት ቆመው በዓላማቸው ጸንተው የተጎናጸፉትን ድል በማሰብ የአሁኑ ትውልድ ድህነትን በማሸነፍና ሰላምን በማጽናት ሊሆን እንደሚገባ በወሎ ዩኒቨርሲቲ የታሪክ መምህር ተናገሩም። ባልደረባችን ፊኒክስ ሀየሎም በወሎ ዩኒቨርሲቲ የታሪክ መምህር ከሆኑት ዳኛቸው ቶሎሳ ጋር ቆይታ በማድረግ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። ሚያዝያ 27/1933 ዓ.ም ኢትዮጵያውያን በአንድ ላይ ቆመው በዓላማቸው ጸንተው የሀገራቸውን ሰንደቅ ከፍ ያደረጉበት ነጻነታቸውን በደማቸው ያጸኑበት ዕለት በመሆኑ ታሪክ ይዘክረዋል። ከአሚኮ ጋር ቆይታ የነበራቸው የወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዳኛቸው ቶሎሳ የአርበኞች ቀን ለነፃነት ለአንድነትና ሌሎች ዓላማን ለማሳካት በሚደረጉ ጥረቶች ሁሉ ማሳያ ሆኖ የሚዘከር ስለመሆኑ ያስረዳሉ። የአርበኞች ቀን እሱም ለኢትዮጵያ ነጻነት ጮዳ እንድትሆን የነጻነት ተምሳሌት እንድትሆን ትልቅ ሚና ነበረው። ስለዚህ አሁን ያለችበትን ኢትዮጵያ አሁን ያለውን ስታተስ ሌሎች ሀገራት እንኳን እንደ ምሳሌ የሚወስዳት ምክንያቱ ምንድን ነው ብት ይሄ የአርበኞች? የአባቶቻችን የቅድመ አያቶቻችን የነጻነት ተጋድሏቸው ውጤት ነው ማለት ነው። ቀደምት አባቶቻችን የሀገርን ዳር ድንበርና ነጻነቷን በማስጠበቅ ረገድ ካበረከቱት የአርበኝነት ተጋድሎ ባለፈ ልማትንና ሰላምን ማስጠበቅ በራሱ የዘመኑ የአርበኝነት መገለጫ ነው ይላሉ የታሪክ መምህሩ ዳኛቸው ቶሎሳ። አርበኝነት በአንድ በኩል ብቻ አይገለጽም። እንደምናውቀው አርበኝነት አንደኛው አባቶቻችን የሰርሰርተው አለፉት ነው፣ ነጻነትን ማስከበር የሀገሪቷን ድንበር ዳር ድንበሯን ማስከበርና ብፃነቷን አስከብሮ ለሚቀጥረው ማስተላለፍ እውነት ነው፣ አንድ አርበኝነት ነው። ከዚህ ውጭ ግን ሌላም አርበኝነት አለ። ለምሳሌ የሀገሪቷ አንድነት ማስጠበቅ፣ ሰላምን፣ ልማትን ማምጣት፣ ችግሮች እንኳ ቢኖሩ ሰላማዊ በሆነ መልኩ ለመፍታት ለዛ ዝግጁ መሆን፣ ለዛ መነጋገር፣ ያም የአርበኝነት ሌላው ምልክት ነው። በአጭሩ ለኢትዮጵያ፣ ለሀገራችን ጥሩ ነገር መስራት፣ ማድረግ፣ መሞከር፣ ይሄ ዘመኑ የሚጠይቁ አርበኝነት ነው። በየአመቱ ሚያዝያ 27 ቀን በኩራት የምንዘክረው የአርበኞች ቀን ለትውልዱ ትልቅ ትርጉም አለው ያሉት የታሪክ መምህሩ፣ የአሁኑ ትውልድ ሁላችንም ለዚህች ሀገር አስፈላጊዎች ነን የሚል አመለካከት ሊኖረው እንደሚገባም መልእክታቸውን ያስተላልፋሉ። የእኔ ካንቴ ይበልጣል፣ የእኔ ካንቴ ያንሳል የሚለው አቋም ሁለተኛ ዓለም ጦርነት እንዲመጣ ያደረገው አንድ እሱ ነበር። የናዚ አስተሳሰብ ማለት ነው። ናዚዎች እኛ የአር ቤተር ዛን አዘርስ የሚል አሳብ ነበራቸው እና በዛ ምክንያት የአሁሉ ውድመት ለሰባት አመት አለማችን የማትወጣው እንትን ውስጥ ገብታ ነበረ በጊዜው ግን መጨረሻ ላይ ግን በስምምነት ነው የቋጩት። ይሄ ነገር እንደማያዋጣው አውቀው ተመልሶ ማለት ነው። ያ ነገር ለኛም ይሰራል። እኛም የተለየን ህዝቦች አይደለንም። ኢትዮጵያውያን ከጥንት ጀምሮ አብረን የኖርን እርስ በርስ ስንተጋገዝ የነበረን ችግርም ሲኖር አብረን በባህላችን በኩል ስንፈታ የነበረ ህዝቦች ነው። ለዚህ ለኢትዮጵያ የሚያስፈልግ ማን የትኛውም ህዝብ ይቅር ግለሰብ እንኳን የለም። ስለዚህ ሁላችንም ለዚች ሀገር እናስፈልጋለን። አንዱ ከጎደለ ኢትዮጵያ ትጎላለች፣ አንዱ ቢጎል ከኛ ውስጥ። ስለዚህ ሁላችንም አስፈላጊዎች ነን የሚል አሳምኛለች። የተወደዳችሁ ተመልካቾቻችን ለአብሮነታችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ